ማኪን ቤቱን ለምን አልከሰሳችሁ? ምናምን እያሉ ነበር። ቪዲዮ ቀርጻችሁ መክሰስ ትችሉ ነበር፣ ግን ምንም ትርጉም የለውም። የሆነ ነገር ተፈጥሮ ቢሆን ቢሆን ስኖሮ እግዚአብሔር በዚያ ያሳለፈልንን እኔ አሁን እነሱን ብከስ እነሱን እንደዚህ ብል ምናምን እንችል ነበር። እንደሱ በጣም ተናዶ በተለይ በማማ በጣም ነበረ። ከዶክተሮች ጋር በጣም ተጣልቶ ስንት ነገር ተሆኖ ነው የታለፈው ግን

ሰላም ሰላም እንዴት ናችሁ ቤተሰቦች ሁሉ ሰላም ስራ ህይወት እንዴት ይዟችኋል እኛ ጋር በጣም ቆንጆ ነው እግዚአብሔር ይመስገን እንዴት ናችሁ ሁሉ ሰላም ያው ሰሞኑን ትንሽ ጠፋውን ያው የጠፋውበት ምክንያት ታቁታላችሁ ብዬ አስባለሁ እግዚአብሔር ይመስገን በሰላም ተገላግያለው እንኳን ደስ ያላችሁ ሁላችሁም አብዛኞቻችሁ እየደወላችሁ እየጠየቃችሁ ነበረ እና በዛ ምክንያት ነው ትንሽ የጠፋሁት ማለት ነው። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። በሰላም ልጄ ቤት ገብቻለሁ። እንኳን ደስ ያላችሁ ሁላችሁም። ጸሎት ስታደርጉልኝ ነበር በጣም ነው የማመሰግነው። ደስ ይላል የምታምር ሴት ልጅ ከምድ ሴት ልጅ ወልጅ ያለው እግዚአብሔር የተመሰገነ ሆን። በእውነት ያው ብዙዎቻችሁም እንደምጠይቁኝ እርግጠኛ ነኝና እንዴት ነበር የሆስፒታሉ ካላችሁ ሆስፒታል የነበረው ነገር ትንሽ ከባድ ነበር። ያው በእርግጥ እግዚአብሔር የፈቀደው ነው የሚሆነው። እኔ በጣም ነበር በምጥ መውለድ የምፈልገው፣ አጋጣሚ ሆነው በምጥ አልወለድኩኝም። ሴት ስም የወለድኩት ከባድ ነበረ። አንድ ሳምንት አልፎኛል። ያው ትንሽ ቁስሉ ከባድ ስለነበረ ነው ቪዲዮም ለመስራት እዛም የነበረውን ነገር ለመቅረጽ ምናምን በጣም ከባድ ነበር እና ለዛም ነው የጠፋሁት። አጋጣሚ ሆኖ የእንሽርት ውሃው ትንሽ አንሶ ነበረ እና በማለስለሻና በምጥ መርፌ ትሞክራለች ተብዬ ነበር። ሞከርኩኝ፣ አልሆነም እና መጨረሻ ላይ ያው ኦፕራሲውን ተሰራው ማለት ነው። በጣም ከባድ ጊዜ ነበር ከምነግራችሁ በላይ ያሁን ለአሁን አልፎ እግዚአብሔር ይመስገን በጣም ደህና ነኝ። እኔም ቁስሌም ትንሽ ደህና ሆኖልኝ ነው። እስቲ እንደምትጨነቁ አውቃለሁ እና ያለውን ነገር ልንገራችሁ ብዬ ነው የመጣሁት። ከባድ ጊዜ ነበር፣ የሆስፒታሉ በጣም በጣም በጣም ከምነግራችሁ በላይ ከባድ ነበር። እኔ እንጃ እኔ እርግጠኛ ነበርኩ አላውቅም። ያን ያህል ላይ ኢንሹርት ያን ያህል አላነሳም፣ ግን በቃ የሆነ ያጠራጠራል አይነት ነገር ብሎ ነበር ዶክተሩ። ከዛ በኋላ አጋጣሚ እኔ እንደምመለስ ነው ላ ወደ ቤት ማቀው ልክ ስንሄድ በዙ ግን ተባልኩ ማለት ነው አስራ ሁለት ሰዓት ገባሁኝ እዛ ማለት ነው። ለሻ ተሰጠኝ አንድ ሰዓት መሰላችሁ። በአስራ ሁለት ሰዓት በማታውን እንዲሁ አደርጉኝ ማለት ነው። ከዛ በኋላ ጠዋት ላይ የምጥ መርፌ ተሰጠኝ። እንደውም አላቅም፣ ብቻ ልክ የምጥ መርፌ ሲሰጠኝ ምንድን ነው ያሰብኩት? ልክ ብሉ ኮሱ ሲያል ምጥ ጀምሮኝ ሞልድ ነው። እኔ ጋ ያለው እንትን ማለት ነው። የሆነ ሰዓት ላይ ይቆርጠኛል። ረጅም ቁርጠት አይደለም ያቋርጣል። ቁርጠቱ ደግሞ ረጅም መሆን አለበት። በእምጡ እንትን እንዲል ማለት ነው። ዋልኩኝ የዛን ቀን። ከዛ አንዱ የምትመጪው ያለቀ እንትኑ አለቀ ማለት ነው። ግልኮሱ አለቀ። እንደገና ሁለተኛ የምትመጪው ተወጋው በቃ ሁለተኛውን ስወጋ ኦልሬዲ በቃ ደከመኝ ማለት ነው። በቃ ሰውነቴ በጣም እንትን አለ። እዛም ጠበቅን ምንም አይነት ነገር የለም። በጣም ህመም ነበረው ከምነግራችሁ በላይ ህመም አለው። በጣም ኔን ያላቅ የእውነት ግን በሰርጀሪም ወልደው እንትን የሚሉ እናቶች እ በእውነት በጣም ማደንቃችሁ። በጣም ከባድ ነው። እንደ አብዛኛው አሁን እንደምናውቀው አብዛኛው እናቶች አላምጥን በሰርጀሪ ነው የሚወልደው የሚሉ አሉ። እኔ እንዴት እንደሆነ አላውቅም፣ ምክንያቱም የዛን ቀን ልትጎዱ ትችላላችሁ። ከዛ በኋላ ግን እንደፈለጋችሁ መንቀሳቀስ ትችላላችሁ። ሽንት ቤት መሄድ፣ መተኛት፣ መነሳት፣ ልጃችሁም እንደፈለጋችሁ ማቀፍ፣ ብዙ ነገር አለው። ሰርጀሪ ሲሆን ግን ህመሙ ከባድ ነው። እንደፈለጋችሁ መንቀሳቀስ አትችሉም። ያለው ነገር በጣም ከባድ ነው። እንደ በምት መውለድን የመሰለ ነገር የለም። እኔ እንደኔ ማለት ነው ያላቀ እዛ እንግዲህ ሆስፒታል እንደዛ ሆነ መጨረሻ ላይ በቃ ወረዴ ወደ አካባቢ እንግዲህ አስራ ሁለት ሰዓት የገባው አደሬ ውዬ ስንት ነው የከፈተው? ምናምን ተብሎ ቼክ የሚደረገው ነገር አለ አይደል? እንደዛ ሆኖ ቼክ ስደረግ ሁለት ከሁለት እስከ ሶስት ነው የከፈተው አለኝ ማለት ያ ማለት ይሄ የምጡ መርፌ ሁለተኛው ኦክሲጅን አልቆ ልወልድም ማለት ምጥ ሊመጣ ላይመጣ ይችላል ተባለ ማለት ነው። እዚህ እንደማይሆን ማለት ዶክተሮቹ መቶ በመቶ በምጥር እንደማሉ እንዳውቀው ነበር። የሆነ ሰዓት ላይ ወደ ሰባት ሰዓት ምናምን አካባቢ የማማ በቃ እንትኗ ረ አተነፋፍሷ እየቀነሰ እየቀነሰ መጣ ማለት ነው። የልብ ምቷ እየቀነሰ ነው ተባለ። ከዛ በቃ በጣም ከባድ ነበር በስኗ ይከፋል ከመነካክ በላይ በጣም ነው የሚከፋው። በጣም ጥርሽ ላይ ወደጠኝ ሰዓት አካባቢ ሰርጨሪ እንደሚገባል እዛ ገባሁ ማለት ነው ሰ በኋላ ግማሽ ግማሽ ማደንዘዣ ነው የሚሰጠው ከዚህ በታች ማለት ነው ይሄ ያችኳት ይሰራል እያወራኝ ምናምን ዶክተሩ እነሱ ሰርጀሪ እየሰሩ ምናምን ነው እንትን ይለኛል ማለት ነው። ሆ ይታወቃችኋል፣ ሆዳችሁ ሚባል ምናምን ነገር ብቻ የሆነ ሆነ ያህል ይታወቃል። እኔ ሙሉ ለሙሉ ማደን ዘለው ሰንሰራ ልንቀርቶ አላውቅም፣ ግን ይታወቀኝ ነበር በደምብ። ሆዴ እንዲህ ብጥብጥ ሲል ምናምን ይሄ ከዚህ ጋር እንዲህ ገፍተዋችሁ ምናምን ስንትን ሲሉ ይታወቀኝ ነበር በደምብ። ማ በዛ ነው ከዛ አለቀ። እሱን ሱንተርጃር እንዳጨረስን ምናምን ወጣው ማለት ነው። ከዛ ባማን ነርሷ አምጥታ ላይ ያደረገችልኝ በቃ ብቻ ከባድ ነበር በጣም እግዚአብሔር ይመስገን። ያው ሁላ ነገር አልፎ ብዙ ነገር ተፈጥሯል። አጋጣሚ ሆኖ ደግሞ አሁን ላይ ዶክተሮች ማለት ጤና ጣቢያ ዝግ ነው እና አብዛኛው ሰው አማራጭ ስለሌለው ያው ግል ላይ ምናምን በጣም ብዙ ሰው ነበር በሰዓቱ ማለት ነው እና ባላት በቃ በእነሱ መፍረድ አይቻሉም፣ ግን በጣም ብዙ ሰው ስለነበረ ያን ያህል ትኩረት አድርገው እንትን እያሉ አልነበረም። ብዙ ነገር እንጃ እኔ ላይ ብቻ አይሁን ሌሎች ላይ ባላቅም፣ ብዙ ነገር ደርሶብኝ ነው ያለፈው። እመቤቴ ማርያም ብዙ ነገር አሳልባልኛለች። እውነት መምላችሁ ማማዬ ጭንቅላቷ ትንሽ ተቋቁጦ ነበረ። እኔ ከምን ጋር ወድቄ ይሁን ተጋጭቼ ባቸው ይሁን እዚህ ቀም እዚ ጋ ተላልጦ ነበረ እና ያ ሁላ ነገር አልፎ ቤቴ በብዙ ነገር አሳልፋኝ በእናንተም ጸሎት እግዚአብሔር ረስቱን፣ ቤቴ መጥቼ በጣም ታምሜ ነበር። ምክንያቱም ላይቀርልኝ ሰርጨሪ ቀጥሳዊ ሰርጨሪ ሰራ ይሻለኝ ነበረ። ምጥ ረጅም ሰዓት ሞከርኩኝ። ማለስለሻው በዛ ላይ ያለ ምን ያህል ህመም እንዳለው ታውቃላችሁ። በቃ ከባድ ነበር። ብቻ ያሁሉ ነገር አልፎ አሁን ማማዬ ደህና ሆና እኔም በጣም ደህና ሆኜ እንዴት ከገባን ሳምንት ሆነን ሳምንት አለፈ እና እንደተጨነቃችሁ ስለገባኝ ስላለውን ነገር ልንገራችሁ ብዬ ነው። ይህንን ይመስል ነበረ። የሆስፒታሉ ጭንቀት ምንም ነገር አልቀረጽም። በጣም ማለት እኔ አላቅም፣ በጣም ከባድ ነበር። ድንገት ነው ግቦ የተባለው በቃ ድንገት ነው፣ ሁሉም ነገር ድንገት ነው የሆነው እና አጋጣሚ ሲስተር ምታሽ ጓደኞችን ነበሩ እና ብቻ ከባድ ነው የመጥሳት በጣም ነው ሆስፒታል በማፍ በጣም ይነፋሉ አራስ ቤት ስትሆኑ ብዙ ጊዜ ጓደኛ አንድ ጓደኛ እንደው ብዙ ጊዜ ትለኛለች፣ ትለኛለችና አራስ ቤት ስትሆኑ ይከፋል በጣም ይከፋሻለች፣ ይከፋሻል አላርጊው ና ነበር ነበርና፣ እውነትም እንዳለችው ይከፋል። ብዙ ነገር ነው የምታስቡ በዛ ሰዓት ላይ እናት አለመኖሯ እንዴት ማድረግ እንዳለባችሁ አለማወቃችሁ ልጅ እንዴት እንትን ብቻ አላቅም። በጣም ከባድ ያ ሁላ ነገር አልፎ እግዚአብሔር ይመስገን ነው። እግዚአብሔር ማላማው እግዚአብሔር ተመሰገነ ይሁን። ስንት ነገር በስንት ነገር ተፈትነ አንፈን እዚህ ጋ ደርሰናል። እንኳን ደስ ያላችሁ። በጣም ማመሰግን ነው ቤተሰቦቼ፣ እግዚአብሔር ያክብርልኝ። እናንተም ጸሎት በጣም ረድቶኛል የእውነት በጣም ማመሰግን ነው እንግዲህ ይሄ ነገራችሁ ነው። ብዙዎቻችሁ ብዙ ሰው ለምን ለምን አከሱ?